ሰላም መጣችሁ። ዱባይ ገብተናል። አቢቢ ካምቱ ዱባይ እንግዲህ አሁን ያለነው ዱባይ ነው። ዱባይ ውስጥ ገብተናል። በጣም ደክሞ ስለነበረ ና ትንሽ ጉዞ ማድራኪ አድካሚ ስለነበረ ሩም ገባ ሩማችን ገብተን ሰዋሰስደልሶችን ቀይረነ የመጣ ነው ማለት ነው። ሁሉንም ፕሮሰስ መሳይዝ ነበረብን፣ ግን አልቻልም። ያልቻልንበት አንዳንድ መክንያቶች ቢኖሩንም እቺ እንደዚህ ቆንጆ ውብ ሆና ለመምጣት እንግዲህ ተገሰደች ሰዓት ሁለሰዓት ነው ይህንስነግራችሁ እንግዲ እያመሰርኳቸሁነ ደግሞም አሉ ያልጨረሱ ሙሽኖች ይቀሩናል። ከሙሽኖቹ ጋር ደግሞ ሜሄድም ትቀራል። ግን እኔና ጽጌ እንግዲህ ቀደም ብለን ወተላል። ጽጌ ንፋስ ምና መውሰድ ፈለገች ማለት በጣም ከዚህ ደግሞ ሆን እያየ እንገኛለን እና አብር ይሽላል ተሻጊ ባይ ሩስቶ ገኝ የመጠሩት ግን ደግሞ በጣም በጣም በጣም ደስ ይላል። በአሁኑ ሸክ በእርግጠኝነት አሪፍ እንደሚሆን ተስፋ አደርጋለሁ ብቻ ሳይሆን አየሩም በጣም ፊሽ ነው። ጋይ በጣም ሙቀት ነበረ። ለደቂቃ እራሱ እንደዚህ መቆም አይቻልም ነበር። አሁን ግን በጣም ሴፍ ነው። ሙቀቱ ያን ያህል ሙቀት አለ የሚባልበት ወይዘር አልነበረም የነበረው ያ ያለው ማለት ነው እና ሰው በጣም ደስ የሚል ጊዜ ላሳለፍ እንደሆነ ሳስብ እና ደግሞ ከኢሚግሬሽንን በመገኘታችን በጣም ደስተኛ ነን። ከዛ ደግሞ በደስታቸው ታይም ብቻ ነው የምናሳልፈው ደስተኛ የሆነ ታይም ብቻ ነው የምናሳልፈው ብለን ተስፋ እናደርጋለን። አሁን ምንም አይነት የሚጎረብጥና የሚበጠብጥ ነገር እየለንም እናስባለን። ምክንያቱም ምና ለመሳተፍ ስንጽግሻዩ በትልልቅ ሰርጎች ማለት ትንሽ ሰርጎች አይጠፉም እና የኒዋን ቆንጆ የምላትን የራሱ የምላትን ልጅ በእርግጠኝነት ይሄን በመሰለ እይታ ላይ ቀለበት አድርጌ ሰፕሬዝ አደርጋታለሁ ብዬ አስባለሁ። ያቺ ቆንጆ ወይም ደግሞ የዳኒ ቆንጆ ማንሽ ብላችሁ ከጠየቃችሁኝ ደግሞ ያው ቀስዬ ያነግራችኋለሁ። የሆነ ቀን ትደርሱበታላችሁ። በእርግጠኛት አንቺ ትሞላልሽ ብዬ ተስፋ አደርጋለሁ። ለዛሽ ቆንጆ ቀለበት ሳረግላት ያው ለእና ብሻ ያረግሽውን ነገር እና ብቻ ግን ደስተኛ ትሆናለች። ይህን የመሰለ ፕሬስ አምጥቼ እንግዲህ ያው የሚያስከፍል ነገር ልክ ቆንጆ ቀለበት ነው ማረግላት። ዋው ማን እንደሆነች ለእናንተ ብቻ ያሳያችሁ ተቸኩያለሁ። ለጽጌ ብቻ ያሳያለሁ ተቸኩላለሁ ማለት ነው አንድ ቀን ቀላል ዚላ ብሽ እንደሆ ተስፋ አድርጋለሁ፣ አብራችሁ እንደሚሆኑ ተስፋ እናደርጋለን። እና ብሽ ከምጡ በኋላ ቪዲዮውን እንቀጥለዋለን ማለት ነው። እስከዛ ግን ቡና ሻይ እያለን ምን በመጥበጣ ስረች እሱ ግን አላለፈም ነበረ። ምናል ድርሃምን ወይ ዶላር ይዛል፣ ተባለ። ብዙ ጥያቄ ተጠየቀ። ለምን ተጠየቁት? እንግዲህ እድሉ ጉዳይ ነው። እኛ ግን ምንም ሳንጠየቅ ነው ያለፍነው። እግዚአብሔር ይመስገን። ዋው ዋው! መብሩክ መብሩክ መብሩክ ብለናል። መብሩክ ብለናል። ማሻአላ ማሻአላ። ሙሽሪትና ሙሽሪት እንግዲህ አምሮባቸዋል። እዚ ጋ ዛሬ ጓደኞቻቸው ማንም የቀረ የለም። ሜሪ የዳኒን ማርክ ማሻላ አብርሽ ጽጌ ሪታ ሙሽራዎች እንግዲህ እነዚህ ሙሽራዎች ማለት ነው። እንግዲ አብርሽ ማለት ነው አይታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልል። ሰላም ሰላም፣ ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ቤቴ አዲስ ሆናችሁ ለቤት የአዲስ የሆናችሁ ሰብ ሰብስክራይብ ላይክ፣ ኮሜንት ሼር በማድረግ አበረታት ቤተሰቡን እንደው የነዚህ ሙሽሮዎች ደስ ያላችሁ አሳብ አስተያየታችሁ ኮሜንት ላይ በማስቀመጥ መብሩክ ያልኋቻቸው ማለት ነው። እኛ ሁሌ ውሸት ይሆናል ይሆናል ብለን ነበረ። አሁን ግን እውነተኛ በተለይ ሜሪ እና ዳኒ ዝጊ ሪታ እና ሀብሪሽ ላይ እንግዲህ ብዙ ነገር አድርሰው ነበረ። ግን እንደዛም ሆኖ ያው ማሻ አላ ማለት ነው፣ ሰባቸውን አሳክቶታል ማለት ነው። እንግዲህ ተዱ ተኢትዮጵያ አልፎ ዱባይ የሚጠራቸው ማለት ነው። እኛም ተጠርተና ጥሪ ወረቀት ተሰርቶናል። ዱባይ ያላችሁ እህቶችን እንዳትቀሩ ተብለናል ጥሪ ወረቀት ተሰጥተናል። ናል ማለት ነው አሁን እንዴት እስቲ ባቸው አላመረባቸው ማሻላ ፏ ብሏ ሜሪዬ፣ በተለይ አቤት፣ አቤት፣ አቤት፣ አቤት ሙዚዎቹ ማለት ነው። ሁለት ሁለት ሙዚ ነው ያዘጋጁት የሪታ ጽጌና ሜሪ ማለት ነው። የአብሪጅ ደግሞ ማርክና ዳንኤል ማለት ነው። ምን እንግዲህ ቡታጀራ ነው የሚጠብቃቸው ማለት ነው። ቡታጀራው ደግሞ እየተለየ ሰርግ ነው እናያለን ማለት ነው። እንግዲህ አብረሽ ሲድሩ ማለት ነው። ሪታም ደግሞ የሪታም ደግሞ እናያለን በአዲስ አበባ ማለት ነው። የእሷንን ማለት ነው እንግዲህ ዋቸው ምን እንደሚመስሉ ማለት ነው። ግን ዳንኤል መበጥበጥ ጀምሯል። ዳንኤል የባክ ዳንኤል ይሄ ሰርግ እንደምንም ይለፍና መበጥበጡ ትበጠብጣለ። አሁን ጽጌን አጥበጥብጣት ምናረገችው እንዴ ለምንድን ነው እንዲህ ምታረጋት ሌላ ሴት የአንቺ ይሆናል ዝግዬ የአንቺ ይሆናል ይሰራል የአንቺ ነው ቀለበቱ ዝምበይ የአንቺ ነው የአንቺ ሊያረግልሽ ነው ሌላ ሴት አደለም አትናደጅ ለምን አባት ነው ብለሽ ነው የምትናደጀው እና እውነትም እንዳለች አጥበጥ እውነትም እንዳለች አጥበጥ ብጣቸው የበጠበጥክ ነው እሷ ይሄ ሰርግ ልትበጠበጥ ፈልገሃልም እና አትበጠበጠው በሰላም እንለፍበት ብላ እየለመነችው ነው። እንግዲህ ፈርታለች ማለት ነው። ጽጌ መጀመሪያ አልፎ ተነጋግሮ ነው ብራንክ እንዲ ያረጋት ማለት ነው። ያው ሲናገሩ ግን የፈሩ ነበረ የተነጋገሩት ማለት ነው። እንዴት እንደ እንዴት እንደ ሰጪ ጽጌ ያለ ነግራቸው አንችልም ያላገጠባት ነበር ዳንኤል ማለት ነው። እንግዲህ እኔ ቀለበቱ ይመስለኛል የጽጌ የሚያደርግላት ይመስለኛል። እኔ እሱን አስቤ ያለውን እንጃ የጽጌ የሚያደርግላት ይመስለኛል። ዳንኤል ማለት ነው። ሰርጉ እንግዲህ እንግዲህ ወይም ቅዳሜ ይሆናል ብቻ እናቅም። ዛሬ ቀኑ ምንድን ነው? ዛሬ ማክሰኛው ነው እንግዲህ። ሰርጉ ጊዜ ደግሞ ሙቀቱ ደግሞ አላስቀምጥም አላቸው። የወላችሁ ሙቀት እንዲህ ነው አያችሁታ። እኛ እንዲሆነ ነው የምንሰራው ሙቀቱን አያችሁታ። አልሀምዱሊላህ ሁሉም መጥቶየው። ሁሉም ያገባ የሚወልድም እዚህ መጥቶ ይውለዱቻ፣ የሚወልዱትም እዚህ መጥቶ ይውለዱ። ይዩት፣ ሙቀቱን ማለት ነው። ሙቀቱ እንዴት አባቱ እንደሚያደርግ ይዩት፣ ማለት ነው። እኛ እንዲሆነ ነው የምንኖረው ማለት ነው። ዘላለም ማለት ነው አይ እና ለማንኛውም ሙሽራዎች አቤት፣ ሪታዬ የኔ ቆንጆ እንኳን ደሳለሽ ሪታዋ እንኳን ደስ አለሽ፣ አብርሽዬ እንኳን ደስ አለሽ። እውነት ለዚህ እንኳን ማበቃችሁ ማለት ነው። እንግዲህ ከብዙ ፈተና ከብዙ ኋላ ብዙ ነገር ደርሶባችሁ ለዚህ ያበቃቸው ማለት ነው። በጣም ደስ ይላል። ማልክ ደግሞ የኔ አባት ውይ አሳዝነው አታርፉም ተብሎ ተከላክለው እንግዲህ ልቡ ጭንቅ ጭንቅ ብሎ ሙዜ ነው እንዴት ይሁን ሙዜ ነው እንዴት ይሁን በጣም ተጨናንቆ ነበረ። አላሳልፍም ብሎት ነበር አሉ። እንግዲህ በስንት መከራ አለፈ ማለት ነው። ዶላል እንግዲህ ብዙ ይዞን የመጣዋሉ እንዳዘርፉት እናንተ እና ዶላር ስኬታ አምጥተህ ነው? ስንት ዶላር ነው የያዝከው? ብሎ ራሱ ፈተሹት ተናገሩት አሉ። እና በስንት መከራ አለፈ አሉ። አያልፍም ነበር አሉ እንደሚናገሩት ዱባይ ተኢትዮጵያ ወደዚህ ዱባይ ለመሄድ በጣም እንደ በፊት አይደለም አሉ። ጥያቄ አለው አሉ በጣም የተጠየቀ ነው። ፍተሻ አለው አሉ በጣም በጣም እንደ በፊት አይደለም አሉ። ሁሉም ነገር ተቀያይረዋል አሉ የተናገሩ ነው ማለት ነው። እንግዲህ እንደምንም አድጎ አልፈዋል ማለት ነው። ሙዜ ሁለተኛ ሙዜ ማለት ነው። ደስ አይሉ በጣም ደስ ይላሉ። እንደዚህ ጓደኞቻችሁ በጣም ነው የሚያምርባችሁ። ወላሂ ዳንኤል ለመጥበጥ የፈለገ ነው እሱ ያ ታንጀቱ ሳይሆን ማለት ነው፣ ከላይ ከላይ ማለት ነው። ጽጌንን ማናደድ የፈለገ ነው። ያ አይቀርም ዳንኤል እኮ እናንተ፣ እኔ በሰላም ይምጡ ብቻ እውነት እውነት በሰላም ይሄ ሰርግ ያርቃል ብላችሁ ዳንኤል ይበጠብጣል እኮ እኔ አያገባኝም። ይሄ ነገር አረ በሰላም አልቆ ብቻ ለቤተሰቦቻቸውን ደስታ ለማሳየት ማለት ነው። ምክንያቱም ዳንኤል በጣም የበጠበጠ ነው ሰው ማለት ነው። መዚህ ምስል ግማ ተናዳፊ ትለቃለች ፔንት ለቃለች ይላቸዋል። እና በጣም ነው ደስተኛ ናቸው፣ ደግሞ አምሮባቸዋል። ያው ሙዜ ከሆናችሁ ምን ካላችሁ ወጪ ይወጣል ማለት ነው። ወጪ ይበዛል አሉ። ያው ገና ነው ገና ሳይጀምሩት ማለት ነው። ገና ይወጣል ወጪ ማ። ሁሉም ነገር ርካሽ የሆነ አገር ነው የመጣችሁ ርካሽ የሆነ አገር መጣችሁ፣ እንጂ ኢትዮጵያ ቢሆን ብዙ ነገር ነበር የምታወጡት ማለት ነው። ያው የጓደኛ ብዙ ነገር ይደረጋል። እንኳንም አረጋችሁ ማለት ነው። መሻላ ብለናል። ያምሮባ አምሮባችኋል፣ ደግሞ ፏ ብላችኋል ደግሞ ደስ ትላላችሁ። እንደዚሁ ደስተኛ እንደሆናችሁ አገራችሁ እንድትመለሱ ማለት ነው። ማንም ሳይቀያየ ነው። አሁን ሰርግ ነው፣ ሰርግ ነው። የቀልድ ጊዜ ቀልድ ነው እና በዚህ ላይ ደግሞ አታበላሹት ማለት ነው። እንግዲህ እቺ ጽጌዬ ደግሞ የኔ ቆንጆ አትናደጅ፣ አውቆ ነው አውቆ ነው እንዲህ የሚያደርጉሽ ማለት ነው። አንቺ ዝም ብለሽ ዝም ብለሽ ቆንጠን ሰከን፣ እንደዚህ ራሱ ሰከን ያደርገዋል ማለት ነው። ዝም ብለሽ ቆንጠን በይ። እሱ ዳንኤን ታቂዋለሽ፣ በጥባጭ በጥባጭ። እሱ የሌለበት ደግሞ አያምርም፣ አይጣፍጥም። እውነት ዳንኤን የሌለበት ምንም አይጣፍጥም። ሜሪ የሌለችበት አይጣፍጥም ማለት ነው እና በጣም ነው ደስ የምትሉት የምታምሩት ማለት ነው። ለሚደው የሚለው ደግሞ መታችሁ እንግዲህ አዲስ አበባ ላይ ደግሞ ቡታጀራ ደግሞ ሸብረቅረቅ እንደምትሉት ተስፋ እናደርጋለን እንጠይቃለን፣ እናያለን ማለት ነው። ዘንድሮ እንግዲህ አቤት አቤት አቤት የመጨረሻ እንግዲህ መጨረሻ እንግዲህ እና አብረሽ እና እነ ሬታ አድናቂዎች ያልሆናችሁ አላችሁ ብዬ አላስብም። እንግዲህ ብዙዎቻችን ሰርጉ መቼ ነው? ሰርጉ መቼ ነው? ያን ወጣ ገባ ያን ብዙዎቻችን ሀሳብ ውስጥ ነበር። እነዚህ ልጆች እንግዲህ ሲጣሉም ሲያለቅሱም አብሬሽ ለቅሶ ውሪታ ለቅሶ፣ ከአልሀምዱሊላ ለዚህ ያበቃቸው ማለት ነው። እንደዚህ ማየት ራሱ ትልቅ ነገር ነው ማለት ነው። ከእንግዲህ ደግሞ በቃ ወልዶ ከብሮ ለማየት ነው የምንፈልገው እንጂ ማለቃቀስ ምናምን አንፈልግም በቃን ማለት ነው። ይበቃል። ከአቅም በላይ ነው የለቃቀሳችሁት ማለት ነው። አሁን ሰርግ ነው እንግዲህ እኮ አብትን ነው ባላችሁ ያለው እንግዲህ የሚፈጠረው ነገር እና ያለን አብረን ወዲህ የሚፈጠረው ነገር አብረን እና ያለን ሰርጉ ላይ ደግሞ ጓግተናል ማለት ነው። እንግዲህ ቤተሰቦቼ ሁላችሁም ከወደዳችሁት ቪዲዮ ሼር ላይክ ያደረጋችሁ እንግዲህ ዱባይ ገብተዋል ወንድሞቻችን ማለት ነው። በሌላ ቪዲዮ እስከ ስንገናኝ መልካም ሰርግ መልካም በዓል ይሆንላችሁ።